ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን፣ በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውና ጥቃት እየተፈጸመባቸው መሆኑን ያረጋገጠ ዘገባ ወጣ። ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው ተመልክቷል። የመድፈር ጥቃቱ በግጭቱ እየተሳተፉ ባሉ ሁለቱም ተፋላሚ ኃይሎች ማለትም በፋኖና በመንግስት የጸጥታ ኃይሎች እየተፈጸመ እንደሆነ ቢገልጽም የጤና ባለሙያዎች ግን ከፋኖ ታጣቂዎች በበለጠ የመንግስት ወታደሮችን እንዳዩ መመስከራቸውና ሌሎች ሰፋ ያሉ ተያያዥ መረጃዎችን ያካተተበትን የምርመራ ዘገባ ቢቢሲ አውጥቷል። ክንፋምም ሙሉ መረጃውን ይዞላችሁ መጥቷል። መረጃዎቻችን ሁልጊዜ በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ማሳሰቢያ ይህ ዘገባ የመድፈርና ወሲባዊ ጥቃቶች ክስተቶች በዝርዝር የሚገልጽ በመሆኑ የሚረብሽ ነው። የጥቃት ሰለባዎቹ ስም የተቀየረ ሲሆን፣ ማንነታቸውን የሚያመለክቱ ዝርዝሮች ለደህንነታቸው ሲባል እንዲቀየር ተደርጓል። እናት እውር ጧት ወታደሮች ወደ ቤታቸው ሲመጡ ከስምንት ዓመት የእህቷ ልጅ ጋር እንደነበረች ትናገራለች። የኢትዮጵያ መከላከያ ሰራዊት ታህሳስ 27 ቀን 2017 ዓ.ም ተምረት በአማራ ክልል እየበረታ የመጣውን የፋኖ ታጣቂዎች አመጽ ለመከላከል ከሚወስደው እርምጃ ጋር በተያያዘ የቤት ለቤት ፍተሻ እያደረገ ነበር። እናት የኢትዮጵያ መከላከያ ሰራዊት የደንብ ልብስ የለበሱ ሶስት ወታደሮች በደቡብ ጎንደር ዞን ወደሚገኝ ቤታቸው እንደመጡና ስለማንነቷ እንዲሁም የፋኖ ታጣቂዎች ከምትሰራበት ጠላ ቤት እንደሚመጡ መጠየቅ መጀመራቸውንም ትናገራለች። 21 ዓመቷ እናት የፋኖ ታጣቂዎች እንደሚመጡ ማረጋገጧንም ትገልጻለች። እንዴት ብለን እንዋሻለን? እንዴት ብለንስ እንክዳለን? ነገሮች ወዲያውኑ ብዙም ሳይቆዩ ተካረሩ። ስለ ቤተሰቦቿ ማንነት ከጠየቋት በኋላ እናት ወታደሮቹ በአጸያፊ ቃል እንደሰደቧት ትናገራለች። ከዚያም ሕፃኗ ማልቀስ ስትጀምር በመሳሪያ እንዳስፈራሯት ታስታውሳለች። እናት ከዚያም አንደኛው ወታደር በሌሎች ወታደሮች እርዳታ በእህቷ ልጅ ፊት እንደደፈራት ትናገራለች። እንዳይጎዱኝ ተማጸንኳቸው። ታቦት እየጠራው ለመንኳቸው፣ ግን ልባቸው አራራልኝም አበላሹ። በሺዎች የሚቆጠሩ መድፈርና ጥቃቶች እናት ብቻዋን አይደለችም። እናት የአማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰ ከሐምሌ 2015 ዓ.ም ጀምሮ ወሲባዊ ጥቃት ደርሶባቸዋል ተብሎ ከሚታሰቡ በሺዎች ከሚቆጠሩ ሴቶች ውስጥ አንዷ ናት። ምንም እንኳን እውነተኛ ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም፣ ቢቢሲ ያሰባሰባቸው መረጃዎች ከሐምሌ 2015 እስከ ግንቦት 2017 ዓመት ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው ያመላክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኛ ቡድን የአስገድዶ መድፈር ጥቃት ተጎጂዎችና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃ አግኝቷል። የአማራ ክልል የትጥቅ ግጭት መንግስት፣ ለሁለት ዓመት በነበረው ደም አፋሳሽ የትግራይ ጦርነት የተሳተፉ ኃይሎችን ጨምሮ የክልል ልዩ ኃይሎችን ለመበተን ሲሞክር በነበረበት ጊዜ የፈነዳ ነው። የፋኖ ኃይሎች በእርምጃው ክደት የተሰማቸው ሲሆን እንደ መብት ተሟጋች መረጃ በተለይም በአማራ ማህበረሰብ ላይ የነጠጠረ ጥቃቶች መባባሳቸውን ተከትሎ ከትግራይና ከሌሎች ክልሎች የደህንነት ስጋት እንዳሳደረባቸውም ያምናሉ። ከወራት አለመረጋጋት በኋላ የፋኖ ኃይሎች በወሰዱት እርምጃ ዋና ከተሞችን በመቆጣጠር አመፃቸውን ጀምረዋል። የፋኖ ኃይሎች ራስን በራስ የማስተዳደር ትግልና ማህበረሰቡ በመንግስት ደርሶበታል ብለው ከሚያምኑት የአመታት መገለል እየተከላከሉ እንደሆነ ይናገራሉ። የፋኖ ኃይሎች ጽንፈኛ ብሔርተኛ የሚሏቸው መንግስት በአመፅ ምላሽ የድሮውን ጥቃቶች ጨምሮ ከባድ እርምጃም እየወሰደ ነው። ግጭቱ ሲጀምር ተነስቶ ሁለቱም ተፋላሚ ወገኖች ያለ ፍርድ ግድያ የህግ ውጪ ስርዓት አስገድዶ ስወራ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በማድረስ ይከሰሳሉ። አምነስቲ ኢንተርናሽናልን ጨምሮ የመብት ተሟጋቾች መንግስት የተመጣጣኝ ያልሆነ ጥቃት መፈጸሙን የሚያሳይ ማስረጃ እንዳለ አሳውቀዋል። ድርጅቶቹ ከዚህ በተጨማሪ የአማራ ማህበረሰብ በኢትዮጵያ አንዳንድ አካባቢዎች በጸጥታ ኃይሎችና በሌሎች ታጣቂ ቡድኖች ሆን ተብሎ በሚፈጸም ጥቃት ኢላማ እንደሆነም ይናገራሉ። እናት የጥቃቱ ሰለባ ከመሆኗ በፊት በቤተሰብ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምሮት መሰረት በተክሊል የማግባት እቅድ ነበራት። ከዚያች ቀን በፊት ወንድ ወይም የወሲብ ግንኙነት አላውቅም ነበር ትላለች። አበላሽተውኝ ሄዱ፣ ቢገድሉኝ ይሻለኝም ነበር ትላለች። ቤተሰቦቼ መንገድ ዳር ወድቅ ያገኙኝ የ18 ዓመቷ ትዕግስት የምዕራብ ጎጃም ነዋሪ ስትሆን የመደፈር ጥቃት ከመፈጸሙ በፊት በቤተሰቦቿ ሻይ ቤት ትሰራ ነበር። ጥር 2016 ዓመተ ምህረት ሻይ ቡና ለማለት የሚመጣ ወታደር ተደጋጋሚ ትንጎላት ያደርስባት ነበር። ስነ ስርዓት ያዝ የሚል የሰጠችው ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነም ታምናለች። ቆይ አሳይሻለሁ ነው ብሎ ዝቶብኝ ወጣም ትላለች። ምሽት አካባቢ ከስራ ወደ ቤት ስትመለስ ትዕግስት ቀን ላይ የጉንት ትላትን ጨምሮ ሶስት ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገድ ላይ በደቦ እንደደፈሯትም ትናገራለች። ሰዎች ቤተሰቦች ስቆይባቸው እኔን ፍለጋ ሲወጡ መንገድ ዳር ወድቅ ያገኙኝ ስትል ታስታውሳለች። ትግስት አፋፍ ሰው ወደ ጤና ጣቢያ ወሰዱኝ፣ እዚያም አምስት ቀን ቆዮ ትላለች። ጥቃቱ ከተፈጸመባት ጊዜ አንስቶ ትግስት በሰዎችና በውጭ ዓለም ፍርሃት ተሸብባ ከቤት መውጣት እንደማትችል ትናገራለች። ፍርሃት ስላደረብኝ ስራውን ተውኩት። ወታደሮች ሳይ በጣም እፈራለሁ። ወንዶችን ሳይ ፍርሃት ያድርብኛል፣ እሸሻለሁ ትላለች። ጥቃቱ ከደረሰባት ከዓመት በኋላም ትግስት የምታውቀው ህይወት እንዴት እንደተመሰቃቀለ ስትገልጽ ከእጮኛዋ ጋር መለያየቷና ምን እንደተፈ ምክንያት እንዳልነገረችውም ትገልጻለች። በተስፋ መቁረጥ ስሜት የተዋጠችው ትዕግስት ራሷን ለማጥፋት ብትሞክርም ቤተሰቦቿ በጊዜ ደርሰው አትርፈዋታል። ከዚህ ጊዜ በኋላም ትዕግስት በተደጋጋሚ ራሷን ለማጥፋት አስባ እንደነበረ ሳትደብቅ፣ ነገር ግን ለቤተሰቦቿ እራሷን ለማጥፋት በድጋሚ እንደማትሞክር ቃል መግባቷን ትናገራለች። ሴት ሆኖ መፈጠር ያስጠላል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት አራት በመቶ ከሆኑት የክልሉ አርባ ሦስት ጤና ጣቢያዎች እና የህክምና ምንጮች መረጃ ሰብስበዋል። በእነዚህ ተቋማት ከሐምሌ 18 2015 ዓ ም ጀምሮ እስከ ግንቦት 2017 ዓ ም ድረስ ከ2697 ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከእነዚህ ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎቹ ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላ ዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝ ለእርግዝናና ለከባድ የስነልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲብ ጥቃት ተጎጂዎች መገለልን በመፍራት የአባለ ዘር በሽታ መያዛቸውን ወይም መፀነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የህክምና አገልግሎት ማግኘት አይፈልጉም። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋም የሚመጡ ተጎጂዎች ከባህሩ በጭልፋ ናቸው የሚሉት። ለምለም እንደ ኤች አይ ቪ አይነት በሽታ ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመባትን የአስገድዶ መድፈር ጥቃት ሪፖርት ካላደረጉትና የህክምና እርዳታ ካላገኙት ተጎጂዎች መካከል ናት። የ23 ዓመቷ የደቡብ ጎንደር ነዋሪ ታህሳስ 28 2017 ዓ ም የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለውን ሰው ጠቁሚ ብለው መረጃ ፍለጋ ወደ ቤታቸው መምጣታቸውን ትናግራለች። የሚፈልጉትን መረጃ ባለመስጠቷ አንደኛ ወታደር ከዛተባት በኋላ እንደደፈራትም ትናገራለች። ጩኸት ብታሰሚ አንድ ጥይት ነው የሚበቃሽ ብለው አስፈራሩኝም ትላለች ለምለም። አንድ ወር ሙሉ አለቀስኩ፣ ምግብ አይርበኝም፣ ስራዬን ማልቀስ ብቻ ሆነ፣ ቆሜ ለመሄድ ተቸገርኩ፣ ህመምተኛ ሆንኩኝም ትላለች የማህበረሰቡን ሐሜት በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን መራቋንም ተናግራለች። ሴቶኑ መፈጠር ያስጠላል፣ ወንድ በሆን ደብድበውኝ ጥለውኝ ይሄዳሉ እንጂ እንዲህ ህይወቴን አያበላሹትም ነበር ስትል ለምለም የደረሰባትን ጥቃት ቁስል በሴትነቷ ላይ ያደረሰባት ከባድ ስሜት ታብራራለች። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ይናገራሉ። እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ባለሙያ የተጎጂዎች ስሜት ይገልጻሉ። ሆኖም ወደ ጤና ተቋም የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህ ፈልገው እንደማይመጡ ባለሙያው አመላክተዋል። ይህም በከፊል በግጭቱ ምክንያት ህግና ስርዓት በመስተጓጎሉ ነው። ለዚህም ዘገባ ሰላም እያልን የምንጠራት የ18 ዓመት ወጣት የክፍተት ለሁለተኛ ጊዜ የጥቃት ሰለባ ያደረጋት ተጎጂ ናት። ሰላም እንደ ሌሎች ወጣቶች ራሷንና ቤተሰቦቿን ለማስተዳደር እንጀራ ፍለጋ ነበር ወደ ከተማ ሄደችው የኮሌጅ ትምህርት ብትማርም በሰሜን ወሎ ዞን በሚገኝ አንድ ከተማ የቀን ስራ ፍለጋ በመጣችበት ሰኔ 2017 ዓ.ም ሥራ እንቀጥርሻለን ብለው በወሰዷት ሁለት ሲቪል ወንዶች በቡድን ተደፍራለች። ከቤት እንኳን አትወጣም የሚሉት ሐኪሟ መረጋጋት የላትም የሚረዳት ሰውም የለም ሲሉ የደረሰባትን ጉዳት ይናገራሉ። ይህም ሰላም ምን ያህል የአይምሮ ቁስለት እንደደረሰባትና ብቸኝነት ውስጥ እንዳለች አጉልቶ ያሳያል። ምንም እንኳን ሰላም ጥቃቱን ለፖሊስ ሪፖርት ብታደርግም ከወራት በኋላም ቢሆን ተጠርጣሪዎች አልተያዙም። ፋይሉ ምን ደረጃ ላይ እንዳለም አይታወቅም። ከዚህ በፊት ከተማ ላይ የሚታየው ኬዝ ውስን ነበር። ለህግ በአስቸኳይ ነበር የሚቀርበው። አሁን ተጎጂዎች ድጋ ሲጋፋ ያገኙም ያለው ሁኔታ ነው ክፍተቱን እየፈጠረ ያለው ሲሉ የጤና ባለሙያው የግጭቱን ዙሪያ መለስ ዳፋ ይገልጻሉ። ቢቢሲ ያነጋግራቸው የጤና ባለሙያ ለሕክምና ወደ ጤና ተቋም የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑን ይናገራሉ። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋም የመምጣት አዝማሚያ ያላቸው ሲሆን ኤችአይቪን ጨምሮ የአባላዘር በሽታዎች መከላከያ የማይሰራበት ወቅት ይደርሳሉ። በተለይም በጎጃም አካባቢ ዘግይቶ ወደ ሕክምና ተቋም የመምጣት አዝማሚያ ከፍተኛ ሲሆን አብዛኞቹ ተጎጂዎች አፋጣኝ የእርግዝና መከላከያ ወይም ፖስት ቢል እንዲሁም የኤችአይቪ ቅድመ መከላከያ አይወስዱም ብለዋል። የኤችአይቪ ፖስት ኤክስፖዠር ፕሮፊላክሲያ በሚባል ህክምና አስቀድሞ መከላከል የሚቻል ሲሆን ነገር ግን ህክምናው ጥቃቱ ወይም ወሲባ የግንኙነቱ ከተፈጸመ በአጭር ጊዜ ውስጥ መሰጠት አለበት። ሌላ የጤና ባለሙያ ግጭቱ ባሳደረው የትራንስፖርት መስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጂዎች የህክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹም ተናግረዋል። አንድ ከፍተኛ የጤና ባለሙያ በዚህ የተነሳ የህብረተሰብ ጤናና የማህበረሰብ ቀውስ ሊከሰት ይችላል የሚል ስጋት ያላቸው ከጤና ተቋማት በተሰበሰበ መረጃ መሠረት ባለሙያው የኤችአይቪ ስርጭት እንደሚጨምር የሚያሳይ ምልክት አለ። የስነ አእምሮና የስነ ልቦና ጤና ችግር እጅግ የከፋ ደረጃ ሊደርስ ይችላል በማለት ስጋታቸውን ሲገልጹ ራሳቸውን ያጠፉ ተጎጆች መኖራቸውንም ጠቁመዋል። በ2015 ዓ ም የወጣ የኢትዮጵያ ጤና ሚኒስቴር አሃዛዊ መረጃ የአማራ ክልል የኤችአይቪ ስርጭት ምጣኔ ከ100 ሰዎች 1.1 ወይም ከ1000 ሰዎች 111 ሰዎች መሆን የሚያሳይ ሲሆን ይህም ከብሔራዊ አማካይ ምጣኔ ከፍ ያለ ነው። የመድፈር ጥቃት በ ግጭቱ እየተስፋፋ ባለ በሁለቱም ተፋላሚ ኃይሎች እየተፈጸመ ቢሆንም የጤና ባለሙያዎች ከፋኖ ታጣቂዎች በበለጠ የመንግስት ወታደሮች ማየታቸውን ተናግረዋል። ስማቸው እንዳይጠቀስ የፈለጉና ለመረጃ ቅርብ የሆኑ አንድ የመንግስት ሠራተኛም ከፋኖ ጋር የተያያዘ ጥቃቶች ውስን መሆናቸውን የጤና ባለሙያዎች ሐሳብ በማጠናከር ይገልጻሉ። አብዛኞቹ የአስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠራቸው ከተሞች አካባቢ የሚፈጸም ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤ እና የጤና አገልግሎት ስለሚያገኙ ጥቃቱን ሪፖርት የማድረግ ያስተዛዝማሚያቸው ከፍ ያለን ይላሉ። ቢቢሲ በፋኖ ኃይሎች ጥቃት ሰለባ የሆኑ ተጎጂዎችን ተዋጊዎቹ በሚንቀሳቀሱበት አካባቢ ባለው ገደብ ምክንያት ማግኘት አልቻለም። የመንግስታቱ ድርጅት ከፍተኛ የሰብአዊ መብቶች ኮሚሽን ቢሮ ሰኔ 2016 ዓ.ም ይፋ ባደረገው ሪፖርት በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ባለው የግጭት አውድ ህፃናት ላይ ጨምሮ ወሲባዊ ጥቃቶች የተፈጸሙት በመከላከያ ሰራዊት ነው ብሏል። ቢቢሲ የኢትዮጵያ መከላከያ ሰራዊት ለቀረቡበት ክሶችና ወቀሳዎች ምላሽ እንዲሰጥ የጠየቀ ሲሆን ከወራት መጠበቅ በኋላም ምላሽ አላገኘም። ጉዳዩ ከሚመለከታቸው የአማራ ክልል ከፍተኛ የስራ ኃላፊዎች ዝርዝር መረጃ ለማግኘት ያደረገው ተደጋጋሚ ጥረት ሳይሳካም ቀርቷል። የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ የሆኑት አቶ አስረስ ሰማረ ለቢቢሲ ተዋጊዎች አስገድዶ መድፈር ጥቃቶች ስለመፈጸማቸው እውቅና እንደሌላቸውና የቀረበባቸው ክስ እንደሌለም ተናግረዋል። ምክትል ሰብሳቢው አክለውም ወሲባዊ ጥቃት የፈጸመ ተዋጊ ያለ ርህራሄ እስከ ሞት የሚያደርስ ቅጣት የሚጥል ህግ እንዳላቸውም ገልጸዋል። ቢቢሲ በመንግስት የተፈቀደና በባህር ዳር ዩኒቨርሲቲ የሚመራ ቡድን ከግጭቱ ጋር ተያይዞ በሴቶች ላይ የደረሰ ወሲባዊ ጥቃት እያጠና እንደሆነ ግኝት ውጤትም በሚቀጥለው ወር ይፋ እንደሚያደርግ ማወቅ ችሏል። በ2013 ዓ ም በትግራይ ጦርነት ወቅት ፋኖን ጨምሮ በመከላከያ ሰራዊትና በአጋሮቹ ላይ ተመሳሳይ ክስ ሲቀርብ የኢትዮጵያ መንግስት አስገድዶ መድፈር በማውገዝ ክሱን አድሏዊና ጉድለት ያለበት በሚል ውድቅ አድርጎታል። እስካሁን ድረስ አጥቂው ላይ የተወሰደ ይፋዊ እርምጃ ስለመኖሩም ለህዝብ አልተገለጸም። አምኒስቲ ኢንተርናሽናል በኢትዮጵያ መከላከያ ሰራዊት በቀጣይነት ያለው ከባድ ተጠያቂነት ችግር እንዳለ ስጋቱን በተደጋጋሚም አስታውቋል። የተቋሙ ተመራማሪ ሃይማኖት አሸናፊ አጥቂዎቹ ወደ ፍትህ ለማምጣት ትርጉም ያለው ጥረት የለም ይላሉ። እስካሁን ድረስ እየተዋጉ ነው። ለፈጸሙት ጥቃት ካለምንም ቅጣት እስካሁን እየተንቀሳቀሱ ነው። ህይወት የሚቀይር ጥቃት የተፈጸመባቸው ተጎጂዎች ፍትህ ያስፈልጋቸዋል ብለዋል። ለእናት ጥቃቱ ያስከተለባት ፈተና ብዙ ነው። ጥቃቱ ከተፈጸመባት ከአንድ ወር በኋላ የደረሰባት የአይምሮ ቁስለት ለማምለጥ መንደሯን ለቃ ተሰዳለች። ከዚያም ግን ከጥቃቱ መፀነሷን ተረድታለች። ያስመልሰኝ ጀመር ስትልም ታስታውሳለች። እናት ጽንሱን ለማቋረጥ አስባ ነበር። በኢትዮጵያ የመድፈር ጥቃት የደረሰባቸው ሴቶች እስከ 12 ሳምንት እርግዝና ድረስ ጽንስን ማቋረጥ በሕግ የተፈቀደ ነው። እግዚአብሔርን ፈራው እናቴም አሳዘነችኝ ብሞትባት ምን ትሆናለች ትላለች እናት የሕይወቷን አጣብቂ ምርጫ ስታብራራ። በመጨረሻም እናት ባለፈው ዓመት ነሐሴ መጨረሻ ላይ ከሶ ቀን ምጥ በኋላ ሴት ልጅ ተገላገለች። ምንም እንኳን እናት ልጇ የደረሰባት የመደፈር ጥቃት ውጤት ብትሆንም የእግዚአብሔር ስጦታ አድርጋ ትመለከታታለች። ይሁን እንጂ አሁን ላይ እናት ከዘመር ተጠግታ የምትኖር ሲሆን ልጇን መንከባከብ ስላለባት ስራ መስራት አትችልም። እናት ልጇን ለማሳደግና ራሷን ለማስተዳደር የወደፊቱ ጊዜ ያስጨንቃታል። ይህ መኖር ከተባለ አዎ እየኖርኩ ነው ስትልም ትናገራለች።